የስርዓት በኩራት ተጧሪዎች መንግስታት በቀንደ መለከትና በአዋጅ ሊያግዱት ሲገባ ቸል በማለታቸው በዓመታት መካከል አድጎና መንድጎ ብዙሃኑን አራቅቶ ጥቂቶችን የሚሊየነርነት ማማ ላይ የሰቀል አስተምሮ ምን እንደሆነ የሚገምት ሰው አለ? ታሞ የሚማቅቁትን ተፈውሳችኋል፣ የደህዩትን ባለጸጋዎች ናችሁ፣ እናንተ አንድ ብር ስጡና አስር ብር አድርጎ ይሰጣችኋል የሚለውንስ የተወላገደ ትምህርት ታውቆት ይሆን? አማኝ የሚታመመውና የሚደህየው ጠንካራ እምነት ሲያጣ ነው። አለበለዚያ ክርስቲያኖች አይደሉም፣ አይታመሙም የሚለውን ትምህርትስ ደርሳችሁበት ይሆን? የእግዚአብሔርን በረከት በግል ስጋዊ ጥቅም በብርና በምድራዊ ቁሳቁስ ብዛት ብቻ የሚገለጥ በካፒታሊስቷ መዲና በአሜሪካ ተወልዶ በአፍሪካ ያደገው የእነወንጌል ተጧሪዎች ስራ ጠላቶች ትምህርት ለይታችሁ አውቃችሁን ትክክል ገምታችኋል። ዘማሪ ዶክተር ደረጀ ከበደ ከጻፈው ጽሁፍ እንጭበን የወሰድንላችሁ መግቢያ ነው። ሰላም ጤና ፍቅር በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአንድ አነጋጋሪ ርዕሰ ጉዳይ ነው ዛሬ ላይ የተገናኘ ነው። ይህ አነጋጋሪ ርዕሰ ጉዳይ ከኢትዮጵያችንም አልፎ ተርፎ ዓለም አቀፍ የሆነ ዝግጅት ነው ማለት ነው። ምክንያቱም በሃይማኖት ሽፋን በርካቶች መንገድ እየሳቱ ስለሆነ፣ ለመሆኑ ከምን የተነሳ ነው ይሄ ነገር የተፈጠረው የሚለውን ከራሳቸው ስምና ዝና ወይ ደግሞ የሀብት ማመላይ ከመውጣታ ሰዎቻቸው በዘለለ የእግዚአብሔርን ቃል ሳት ብሏቸው እንኳን የማያወሩ ወይ ደግሞ ወንጌልን የማይሰብኩ እግዚአብሔር አገልጋዮች ነን ባዮች በየጊዜው እየተፈለፈሉ ነው። ስለዚህ የሌላ ሃይማኖትን፣ ሌሎች ደግሞ እንደ አጠቃላይ ማህበረሰብንም የሚዘልፉ ሰዎችን እየሰማን ነው፣ እለት እለት ማለት ነው። እነዚህ ሰዎች ከምን በመነሳት ነው እንደዚህ የሆኑት የሚለውን ነው የምናነሳው። ከላይ በርዕሱም እንደምታዩት ወይ ደግሞ ከላይ በመግቤ እንዳስደመጥኳቸው እነዚህ አገልጋዮች እንግዲህ የአስራት በኩራት ተጧሪዎች ልንላቸው እንችላለን ማለት ነው። ስለ እግዚአብሔር ቀናኢ የሆኑ ስለ እግዚአብሔር ሰማዕት የሆኑ መልካም እረኞች እንዳሉ ሁሉ በየጊዜው ደግሞ በስሙ የሚነግዱ አንድም እንኳን የእግዚአብሔርን ቃል የማይናገሩ በየትኛውም የቤተ እምነት መድረክ ላይ የምናያቸው ማለት ነው ስለ ስማቸው ስለ ዝናቸው ስለ እነሱ ሀብት እንጂ ስለ ምእመናኑም ሆነ ስለ ቤተ ክርስቲያኒቱ የማያገባቸው ሰዎች በየጊዜው እየተፈለፈሉ ስለሆነ ይሄ እንደው ከምን አንጻር ነው የሚለውን ጠቅላላ አድርገን አለም አቀፍ መረጃ ነው እንግዲህ የምንነግራችሁ ማለት ነው አብራችሁን ትቆዩ ዘንድ ባክብሮት እንጠይቃችኋለን ቤተሰባችንን ያልተቀላቀላችኋል መርስ ተመልካቾቻችን ሰብስክራይብ በማድረግ የደወሏ ምልክት ተጭናችሁ እኛን ተቀላቀሉ ስንል ባክብሮት ነው የምንጋብዛችሁ እንደተለመደው በከበረ ስጦታችሁ በላይክ በኮመንት ሳምንት በሽር እስከመጨረሻው አብራችሁን ዘለቁ። መረጃውን ካክሱም የሃይማኖት ተቋማትና አገልጋዮቻቸው በምእመናን አስራትና ስጦታ የሚተዳደሩ ሲሆን አንዳንድ ካህናት ወይ ደግሞ አገልጋዮች ይህን መተማመኛ እንደተጠቀሙበት ወይ ደግሞ እንደግላቸው ሀብት በማግኘት የግል ጥቅም ለመፈለግ የቅንጦት ኑሮ ለመኖር ወይም ደግሞ ድሃውን ለመንቀፍ የሚጠቀሙበት እንደሆነ እየታየ ነው። የጥያቄ በኢትዮጵያም ሆነ በዓለም ዙሪያ በሃይማኖት ስም የሚፈጸሙ የስነ ምግባር ጥሰቶችን በተመለከተ ከባድ የሆነ እንቅስቃሴ እየታየ ነው። ታላቁ መጽሐፍ ቅዱሳችን በተለይም በክርስቲያን አስተምህሮ ውስጥ ለድሆች ለተገፉና ለተቸገሩ ያለውን የእግዚአብሔርን ቁርጠኝነት በግልጽ ያሳያል። እግዚአብሔር የፍትህ የእውነትና የቸርነት አምላክ ነው። አንዳንድ የመጽሐፍ ቅዱስ ጥቅሶችም ይህን ያረጋግጡልናል። መዝሙረ ዳዊት ምዕራፍ 82 ከቁጥር 3 እስከ አራት ለድሃደጉ ልጅ ፍትህን አድርጉ፣ ለችግረኛም ለድሃም ጽድቅን ፍረዱ፣ ድሃውንና ድሃደጉን ከኃጢአተኞች እጅ አስፈቱ ይላል። ኢሳያስ ምዕራፍ 1 17 ማቴዎስ ምዕራፍ 25 ቁጥር 40፣ ያዕቆብ ምዕራፍ 2 ከቁጥር 1 እስከ 5 በዋናነት ልንጠቅሳቸው እንችላለን። እነዚህ ጥቅሶች እግዚአብሔር ለተገፉ ለድሆችና ለተቸገሩ ያለውን ተሟጋችነት ያሳያሉ። ሃይማኖታዊ አገልጋዮች የምእመናንን ሀብት ተጠቅመው የግል ጥቅም ሲፈልጉ ይህ የእግዚአብሔር መልካም ፈቃድ መቃወም ነው። በተለይ ደግሞ በዮሐንስ ምዕራፍ 10 ቁጥር 10 ላይ እንዲህ ይልናል። ኢየሱስ እንዲህ ይላል፣ ሌባው ለመስራቅና ለመግደል ለማጥፋትም እንጂ ለሌላ አይመጣም። እኔ ግን ሕይወት እንዲኖራችሁ በተትረፈረፈም እንድትኖሩ መጣው ይህ የሐሰት አገልጋዮች ከእውነተኛ አገልጋዮች የሚለይ ቃል ነው። መጽሐፍ ቅዱስ ሐሰተኛ አስተማሪዎችንና አገልጋዮችን በሚመለከት ግልጽ ማስጠንቀቂያዎችን ይሰጣል። ሁለተኛ ጴጥሮስ ምዕራፍ ሁለት ከቁጥር አንድ እስከ ሶስት ሐሰተኞች ነቢያት በህዝብ መካከል እንዳሉ ይነግረናል። እንዲሁም በእናንተ መካከል ሐሰተኞች አስተማሪዎች ይኖራሉ፣ እነርሱንም የሚያጠፉ መናፍቅነትንም በስውር የሚያስተምሩ እንዳሉ መጽሐፍ ቅዱስ ይነግረናል። እነዚህ ጥቅሶችም ምእመናንን ለመበዝበዝ ለግል ጥቅም ሲሉ ሃይማኖትን በመጠቀም ወይም ደግሞ የሐሰት ትምህርትን በመስጠት ከእግዚአብሔር ትዕዛዝ ጋር የሚጋጭ መሆኑን የሚያሳዩ ነው። ይህም ደግሞ አሁን በዘመናችን እየታየ ነው። በኢትዮጵያም ሆነ በዓለም ዙሪያ አንዳንድ የሃይማኖት አገልጋዮች በምዕመናን ላይ ተጽዕኖ በመጠቀም ሀብትን ማግኘታቸውን የሚያሳዩ በርካታ ሪፖርቶች አሉ። ነገር ግን የተወሰኑ ግለሰቦች ወይም ተቋማትን ለማለት እንጂ ሁሉም ናቸው ብለን ደግሞ ለመደፍጠት አንፈልግም። በኢትዮጵያ ውስጥ በተለይ በአንዳንድ የፕሮቴስታንት ቤተ እምነቶች እና በኦርቶዶክስ ተቋማትም ውስጥ አንዳንድ አገልጋዮች የተትረፈረፈ ሀብት ማካበታቸውን የሚጠቁሙ ወሬዎች እና ዘገባዎችም አሉ። ለምሳሌ አንዳንድ የቤተ እምነት መሪዎች የቅንጦት መኪናዎች፣ ውድ ቤቶች ወይም ደግሞ የግል ንግድ እንዳላቸውም በማህበራዊ ሚዲያ እና ለህዝብም ደግሞ ከአይን የተሰወሩ አይደሉም። ነገር ግን ይህንን ጉዳይ ጠንከር ብሎ የሚሄድበትም ስላልተገኘ የተረጋገጡ ማስረጃዎች፣ የፋይናንስ ሰነዶች፣ የፍርድ ቤቱ ውሳኔዎች ወይ ደግሞ የምርመራ ውጤቶች ማግኘት አይቻልም። ጉዳዩ ብዙ ጊዜ እየተደበሰበሰ የሚቀር ነው። በዓለም አቀፍ ደረጃ ስንመለከት በተለይ በአሜሪካ፣ በናይጀሪያ እና በሌሎች ሀገሮች የብልጽግና ስብከት ፕሮስፔሪቲ ጎስፔል አራማጆች በምዕመናን ላይ ጫና በመፍጠር ገንዘብ መሰብሰባቸው ተዘግቧል። ለምሳሌ ብንመለከት በአሜሪካ እንደ ኬኔት ኮፕላንድ ያሉ የቴሌቪዥን ሰባኪዎች በምዕመናን ልገሳ የግል ጀቶች፣ የቅንጦት ቤቶችና ውድ መኪኖች እንዳገኙ በሰፊው ተዘግ ዘግቧል በ2015 የሲኤንኤን ዘገባ እንደሚያሳየው ኮፕላንድ በምዕመናን ልገሳ የ65 ሚሊዮን ዶላር የሚገመት የግል ጀት ገዝቷል በናይጄሪያ እንደ ዴቪድ ኦየዴፖ ያሉ አገልጋዮች በተመሳሳይ መልኩ በምዕመናን ልገሳ ብዙ ሀብት ማካበታቸው ተዘግቧል እንደ ፎርብስ ዘገባ አየዴፖ በ2011 150 ሚሊዮን ዶላር የሚገመት ሀብት እንደነበረው ተናግሯል እነዚህ ምሳሌዎች በሃይማኖት ስም የሚፈጸም የገንዘብ ብዝበዛ እንዳለ ያሳያሉም ነገር ግን በኢትዮጵያ ውስጥ የተወሰኑ ግለሰቦችን ለመጥቀስ የተረጋገጡ ማስረጃዎች እንደሚያስፈልጉ ደግሞ እሙን ነው። ነገር ግን በዚህ ጉዳይ ላይ ገፍቶ እየሄደበት ያለ ባለመኖሩ ጉዳዩ በፍርድ ቤት ወይም ደግሞ ሌላ ሰነዶች ማግኘት አልተቻለም። ነገር ግን ሆድ ሲያቅ ዶሮ ማታ ነው እና በአይናችን የምናያቸው በርካታ መረጃዎች አሉ። ምዕመናን እንደዚህ አይነት ተግባራትን ለመከላከልና የሃይማኖት ተቋማት ተጠያቂነት እንዲኖራቸው ለማድረግም ደግሞ አሁን ሁሉም ሰው ሊተጋና ሊነቃ ይገባል። የፋይና ፋይናንስ ግልጽነት፣ የሃይማኖት ተቋማት የገቢና ወጪ ሀሳባቸውን ለምእመን በግልጽ መግለጽ አለባቸው። ይህ በአሜሪካ ባሉ አንዳንድ ቤተ እምነቶች የተለመደ ሲሆን በኢትዮጵያም ሊተገበር የሚገባው ጉዳይ ነው። የመጽሐፍ ቅዱስን ጥናት ስንመለከት ምዕመናን መጽሐፍ ቅዱስን በራሳቸው በመጠንቀቅ መማር አለባቸው። ይህም የሐሰት አስተማሪዎችን ለመለየት ይረዳቸዋል። ምክንያቱም ዛሬ ዛሬ ላይ በርካታ ሰዎች እኔ ክርስቶስ ነኝ ማለት እስከሚቀራቸው ድረስ እግዚአብሔርን ቃል ከማስተማር ይልቅ ስለ ራሳቸው ሀብትና ዝና ማካበት እንዴት ምእመናኑን ማሳመን እንደሚችሉ ጠንከሌት ሲታጉ ይታያሉ። ህጋዊ ተጠያቂነቱንም ደግሞ ብንመለከት የምዕመናን ሀብትን በመበዝበዝ ላይ ያሉ አገልጋዮች በህግ መጠየቅ አለባቸው። በኢትዮጵያ ውስጥ የሃይማኖት ተቋማትን የሚቆጣጠር አካል ቢኖር ይህ ተግባር ሊቀንስ እንደሚችል በርካቶች ይናገራሉ። የማህበር ተሳትፎ ደግሞ ለዚህ ትልቁ ሚና ለ የሚሉትን አሜን ብሎ ከመቀበል ለምን፣ እንዴት፣ ከዛስ የሚለውን ጥያቄ በማንሳት ሞጋጅ ሀሳቦችን ቢያነሱና ምዕመናት በተቋማት ውሳኔ ሂደት ውስጥ መ ሳተፍና የአገልጋዮችን ተግባር መቆጣጠር ቢኖርባቸው እንደዚህ ፈሩን አይለቅም ነበርም። በሃይማኖት ስም የሚፈጸሙ ተግባራት ብዙ ጊዜ የምእመናንን ልብና እምነትን ይነካሉ። በኢትዮጵያም ሆነ ባለም ዙሪያ የሃይማኖት አገልጋዮች የምእመናን አስራትና ስጦታን በመጠቀም ለተቸገሩ ማገልገል ሲገባቸው ለራሳቸው ጥቅም ያውላሉ። ነገር ግን አንዳንዶች ይህንን ቅድስና ያለው ኃላፊነትን በመጣስ የግል ሀብት ለማከማቸት የቅንጦት ኑሮ ለመኖር ወይም የሐሰት ትምህርትን ለመስጠት ይጠቀሙበታል። መጽሐፍ ቅዱስ እንደ መስተምረን ግን የእግዚአብሔር ልብ ለድሆች ለተገፉና ለተቸገሩ በግልጽ ያሳየናል። እግዚአብሔር የፍትህ የቸርነትና የእውነት አምላክ መሆኑን ሁላችንም ልንዘነጋም አይገባም። ዛሬ ዛሬ ግን በርካቶች ወጥተው ምዕመናንን ሲሳደቡ፣ ሲዘልፉ ይታያሉ። መዝሙረ ዳዊት ምዕራፍ 82 ከቁጥር 3 እስከ አራት እንዲህ ይላል ለድሃ ለድሃ አደጉ ልጅም ፍትህን አድርጉ፣ ለችግረኛ ለድሃም በጽድቅ ፍረዱ፣ ድሃውና ድሃ አደጉንም አድኑ፣ ከኃጢአተኞች እጅ አስፈቱ ይላል። ይህም የሚያሳየው እግዚአብሔር ለተገፉ እንዲሁም ደግሞ ለድሆች መቆሙን ነው። በቀጣዩም ክርስቶስ ለፍርድ በሚመጣ ጊዜም ከድሃ ጎን ከተገፋ ጎን እንደሚቆም ይህ ጥቅስ ይነግረናል። ማቴዎስ ምዕራፍ 25 ከቁጥር 40 ላይ ብራብ አብልታችሁኛል፣ ብጠማ አሳጠጠጣችሁኛል፣ ብታረዛ አልብሳችሁኛል፣ ብታሰረስ ጎብኝታችሁኛል ይላል። ከነዚህ ከቶም ለአንዱ ካደረጋችሁ ለእኔ እንዳደረጋችሁ እቆጥራለሁ ሲል ክርስቶስ በቃሉ ይነግረናል። ይህም ክርስቶስ ለድሆች እና ለተበደሉ እንድንቆም የተናገረን ቃል ነው። እነዚህ ጥቅሶች የሃይማኖት አገልጋዮች ለድሆችና ለተገፉ መቆም እንዳለባቸው ያስተምራሉ። ነገር ግን አንዳንዶች ይህንን ተልእኮ በመጣስ የምዕመናንን ክብር በመንካት የእግዚአብሔርን ቃልንም ወደ ጎን በመተው ስለ ራሳቸው ሀብትና ብቻ ሲያወሩ መሽቶ የሚነጋባቸው ተበራክተዋል። መጽሐፍ ቅዱስ ሐሰተኛ አስተማሪዎችንና አገልጋዮችን በግልጽ ያስጠነቅቃል። ማቴዎስ ምዕራፍ 7 ከቁጥር 15 የበግ ለምድ ለብሰው ወደ እናንተ የሚመጡ ሐሰተኛ ነቢያቶችን ተጠንቀቁ፣ ከውስጥ እነሱ ነጣቂ ተኩላዎች ናቸውና። እነዚህ ሐሰተኛ ነቢያቶች በውጭ መልካም ሊመስሉ ይችላሉ፣ ነገር ግን ዓላማቸው ለግል ጥቅም መሆኑን ልብ ልትሉ ይገባል። ዛሬ ዛሬ ላይ የምናያቸው አገልጋዮች በማህበራዊ ሚዲያም ሆነ እንዲሁም ደግሞ በየአጥቢያ ቤተ ክርስቲያኑ ሃይማኖትን መነገጃ ወይም ደግሞ እንደ መሸጋገሪያ ድልድይ እየተጠቀሙት ነው። ሃይማኖትን ለገንዘብ ማግኛ መጠቀም እንደ ስነ ምግባር ጥሰትም ይገለጻል። እነዚህ ከላይ የጠቀስናቸው ጥቅሶች ምዕመናንን ለመበዝበዝ የሐሰት ትምህርትን ለመስጠት ወይም ለግል ቅንጦት ለመኖር የሚሞክሩ አገልጋዮችን ከእግዚአብሔር ትእዛዝ ጋር የሚያጋጩ መሆናቸውን ያሳያል። ለምሳሌ ብንመለከት የስነ መለኮት መምህር አንቲያ በትለር በተለይ ደግሞ በዋይት ኢቫንጀሊካል መጽሐፏ ስለ ብልጽግና ወንጌል ተጋልጧል። በምዕመናን ላይ ያለው አሉታዊ ተጽዕኖን በሚገልጽ ነው። ይህ መጽሐፍ የሚያጋልጠው የትምህርት በተለይ በአሜሪካና በአፍሪካ ገራት ተስፋፍቶ ምዕመናን ብዙ ገንዘብ ቢሰጡ በእግዚአብሔር ይባረካሉ የሚል መልእክት ያስተምራል። የበትለር መጽሐፍ እንደሚያስረዳው ይህ ትምህርት ብዙ ጊዜ የምዕመናንን ተስፋና ገንዘብ በመበዝበዝ የአገልጋዮችን የግል ሀብት ይጨምራል። ለምሳሌ በአሜሪካ ውስጥ እንደ ኬኔት ኮፕላንድ ያሉ ሰባኪዎች በምዕመናን ልገሳ የግል ጀቶች፣ የቅንጦት ቤቶችና ውድ መኪኖች እንዳገኙ ተዘግቧል። ከላይ እንዳልኳችሁ በ2015 የሲኤንኤን ዘገባ እንደሚያመለክተው ኮፕላንድ በ65 ሚሊዮን ዶላር የሚገመት ጀት ገዝቷል። በምዕመናን ገንዘብ እንጂ ጌትም ማምጠቱ አይደለም። ይህ የሚያሳየው ታዲያ የብልጽግና ወንጌል እንዴት ምዕመናንን ለመበዝበዝ መጠቀሙን ነው። በአፍሪካ በተለይ በናይጄሪያ በደቡብ አፍሪካና በሌሎች ሀገራትም አንዳንድ አገልጋዮች በሃይማኖት ስም ከባድ ጉዳት ፈጥረዋል። ለምሳሌ በናይጄሪያ እንደ ዴቪድ አየዴፖ ያሉ ፓስተሮች በምዕመናን ልገሳ ብዙ ሀብት ማካበታቸው ተዘግቧል። እንደ ፎርብስ 2011 ዘገባ ደግሞ ኦዴፖ በ150 ሚሊዮን ዶላር የሚገመት ሀብት እንደ ነበረው ተነግሯል። ይህም በጊዜው ከፍተኛ መነጋገሪያ ሆኖ ቆይቷል። በደቡብ አፍሪካ እንደ ፓስተር ለሲ ኤጂዲ ያሉ አገልጋዮች ደግሞ በሐሰት ተአምራት ተግባራቸው ተወቅሰዋል። በ2019 የደቡብ አፍሪካ የባህልና ሃይማኖት ጉዳዮች ኮሚሽን ሲአርኤል ራይት ኮሚሽን ኤጂዲ ምዕመናንን በማታለል የሞት አደጋዎች እንደፈጠረ ተዘግቧል። እሱ ምዕመናንን እርሻ ላይ ወስዶ ሳር እንዲበሉና መርዛማ ኬሚካሎችን እንዲጠጡ በማስገደድ የተወቀሰና የተወገዘ ሰው ነው። አንዳንድ ፓስተሮች እኔ ኢየሱስ ነኝ ወይም ደግሞ ኢየሱስ ተናግሮኛል በማለት ምእመናንን በማታለል ቤታቸውን እንዲያፈርሱ ሀብታቸውን እንዲሰጡ ወይም ደግሞ ሕይወታቸውን እንዲያጡ አድርገዋል። ለምሳሌ በ2014 በኬንያ ፓስተር ሚካኤል ነዋንጊ ምእመናንን በማታለል ቤታቸውን እንዲሸጡና ገንዘብ ለሱ እንዲሰጡ አድርጓል። ይህም ብዙዎችን ቤት አልባ አድርጓቸዋል። እነዚህ ምሳሌዎች በሃይማኖት ስም ተጠቅመው የሚፈጸሙ ተግባራት ምን ያህል ጉዳት ሊያደርሱ እንደሚችሉ ያሳያሉ። እንደነዚህ አይነት አገልጋዮች የምእመናንን እምነትና ተስፋን በመበዝበዝ የእግዚአብሔርን ቃል መነገጃ አድርገውታል በሌላ በኩል ብዙ እውነተኛ የእግዚአብሔር አገልጋዮች በትህትና በታማኝነትና በቸርነት ያገለግላሉ በኢትዮጵያ ኦርቶዶክስና በፕሮቴስታንት ወይም ደግሞ በሌሎችም ቤተ እምነቶች ውስጥ ብዙ ካህናትና ፓስተሮች በትንሽ ገቢ ለማህበረሰቡ በትጋት ሲያገለግሉ ይታያሉ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ካህናት በገጠርና በከተማ በትህትና ያስተምራሉ ለዶዎች ይረዳሉ እናም ለማህበረሰብም መንፈሳዊ መ መሪያን ይሰጣሉ። በፕሮቴስታንት ቤተ እምነቶችም እንደ ቃለ ህይወት ወይም ደግሞ መካነ ኢየሱስ ቤተ እምነት ብዙ አገልጋዮች ለተቸገሩ ላዘኑ ማህበረሰቦች የትምህርት የጤናና የምግብ ድጋፍን ያደርጋሉ። እነዚህ እውነተኛ አገልጋዮች በትህትናና በታማኝነት ያገለግላሉ። የምዕመናንን ሀብት ለመንፈሳዊና ለማህበረሰብ ጥቅም ይጠቀሙታል። በዮሐንስ ወንጌል ምዕራፍ 10 ቁጥር 10፣ ሌባው ሊሰርቅ ሊገድና ሊያጠፋ ብቻ ይመጣል፤ እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። መልካም እረኛ እኔ ነኝ፣ መልካም እረኛ ህይወቱን ስለ በጎቹ አሳልፎ ይሰጣል ይላል፣ ታላቁ መጽሐፍ ቅዱስ። እውነታው ይሄ ነው። ዛሬ ላይ ግን እየተንጸባረቀ ያለው እጅግ አደገኛ የሆነ እንቅስቃሴና እንደውም አማኞችን ማጥላላት መሳደብና የራስን ጥቅም ማስገበር ላይ ትኩረት አድርገዋል። ምዕመናን የአሰት አገልጋዮችን ለመለየትና ከእንደዚህ አይነት ተግባራት ለመጠበቅ ደግሞ መፍትሄዎች አሉ። ምዕመናን መጽሐፍ ቅዱስን በራሳቸው መማር አለባቸው። መመርመርም መጠየቅም ልምድ ሊያደርጉት ይገባል። ይህ የአሰት ትምህርቶችን ለመለየት ይረዳቸዋል። የሃይማኖት ተቋማት የገቢና ወጪ ሂሳባቸውን ለምዕመናን በግልጽ መጠየቅ አለባቸው። ይህ በኢትዮጵያ ውስጥ ባህል መሆን አለበት። የምዕመናን ሀብትን በመበዝበዝ ላይ ያሉ አገልጋዮች በህግ መጠየቅ አለባቸው። በኢትዮጵያ የሃይማኖት ተቋማት የሚቆጣጠር አካል መኖር አስፈላጊ ነው። ምዕመናን በቤተ እምነት ውሳኔዎች ውስጥ መሳተፍ፣ የአገልጋዮችን ተግባርም መቆጣጠር አለባቸው። ሃይባይ ቢኖር ኖሮ ዛሬ ላይ ዓለም አቀፍ የሆነ ቀውስ አይፈጠርም ነበረም። እያንዳንዱ ቤተ እምነት ጓዳ ጉርጓዳው መፈተሽ እንዳለበት እናምናለን እናንተስ ወደ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በነጻነት በኮመንቱ መስጫው ላይ አሳውቁን። አብራችሁን ስለነበራችሁ እጅግ አመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸርቆዩልን።